እርስ በእርስ መናናቃችን ዋጋ እንዳያስከፍለን እፈራሉ ላይቭ ላይ በእንማማር ሰበብ የኔ ሃይማኖት ልክ ነው ሰበብ እጅግ በጣም ብዙ ሰዎች ልቅ ያልሆነ ነገር ሲነጋገሩ እየሰማሁኝ ነው እረፉ የናንተ አላግባብ የናንተ አዋቂ መምሰል ሌሎቻችንን ዋጋ ያስከፍለናል በቃ እናንተ ተዉ ለእኔ አሳባችሁልኝ ነው አይደል ወደ እናንተ እምነት እንዲመጣ ነው አይደል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 እርስ በርስ እኛን ለምን ታቃቅሩናላችሁ? በቃ ተስማምቶናል። አታ እንግባ በቃ ያለንበት ነገር ልክ ካልሆነ ገሃነም እንግባ። ተውል። ለእነዛ ሰዎች አስባችሁላቸው ከሆነ ይግቡ ገሃነም። ተዋቸው በቃ። ለምን እርስ በርስ እንድንጫርስ ለምን እርስ በርስ እንድንጠላላ ታደርጉናላችሁ? ካስተማራችሁ የራሳችሁን እምነት ብቻ አስተምሩ። እኔ በእኔ እምነት የሚጎልነኝ የሚጎለኝ ነገር እኔ ብዙ አለ እሱን አስተምሩኝ። እምነቴን በደንብ ሳላቀው ወደ ሌላ እምነት እንዳልሄደባችሁ እኔን በደንብ አስተምሩ። የራሳችሁን እምነት ተከታይ እምነቱን በደንብ ሳይረዳው ሳይገባው ቀርቶ በሆነ ነገር ተሸውዶ እንዳይሄድ፣ በሆነ ነገር እንዳይሰጥ የራሳችሁን እምነት ተከታይ እምነቱን በደንብ እንዲያጠብቅ አድርጋችሁ አለ ማለት አስተምሩት። ገና ሌላ አማኝ ና ወደ እኔ ትድናለህ ብሎ ልቅ ያልሆነ እኔ እንድጠላው እምነቱን የእውነት እኔ እንደዛ ያደረብኝ ነው በቃ። የእውነቴ ነው የምነግራችሁ በቃ አሁን የሌላ እምነት እየጠለው ልመጣ ነው እኔ እንደዚህ አይነት ነገር ጭንቅላት ውስጥ ፈጥሮ ማያውቅም ፕሮቴስታንት ጓደኞች አሉኝ እስልምና ኦርቶዶክስ እምነት ተከታይ ሁሉንም እንተና እንዲ ነው እንተና እንዲ ነው ምናምን በሃይማኖት ላይ ይቻላል አቅም ወዳቸዋለሁ በጣም አሁን ግን በእናንተ አማካኝነት የሆነ ነገር በቃ ቅፍፍ ሊለይ ነው ረፉ በቃ ይሄ የኔ ስሜት ብቻ አይመስለኝም ይሄ የሶስት ደቂቃ ቪዲዮ ከሰራው በኋላ ሰዎች ኮሜንት ላይ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 ጥፋቱ አልታየኝም። ያጠፋሁት ነጥብ ካለ በዚህ ንግግሬ ላይ አስተካክሉ። ክርስቲያን ወገኖቻችንን ሰው አምላኪ ብላቸው ኢየሱስ ምን አለ? አንተ ይሁዳው ሆይ የሰው ልጅ እንደው በመሳም አሳልፈ ትሰጣለህ ነው አለ። አሳው ግን እዚህ ላይ ኢየሱስ ጌታ ተብዬው ኢየሱስ ያሳዝራል ሲል ለማመጥ እዚህ ጋር እንደው ምን አድርጌ ነው አይነት ነገር ነው።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 አይ በማስረጃ እኮ ነው ሰው አምላኪዎች እያሉ ያሉት፣ ብለህ መልስ የምትሰጠኝ ዲፌንድ የምታደረገኝ ከሆነ እፎይም ማስረጃ አለኝ፣ በማስረጃ ነው ማወራው እያለ ነው። እኔ ማስረጃው ትክክል ይሁን አይሁን አላውቅም፣ ግን በማስረጃ ነው እያወራው ያለሁት እስካለ ድረስ ልክ ነው። እሱም ማለት ነው እሱም የሰው እምነት ተጋፍቷል፣ የሰው እምነት እንትን ብሏል እና ላፍ ሄዷል ብሎ እስከተባለ ድረስ እነዚህም ሰዎች የሰው እምነት ተጋፍተዋል። የትኛውም የመጽሐፍ ቅዱስ ክፍል ላይ ኢየሱስ ሽንት ቤት ገብቶ ይጸዳዳ ነበር እሚል የለም። ከበላ ከጠጣ ኢየሱስ ቃል በቃል እኔ ጊዜ ከሰጣችሁ ቪዲዮን ፈልጌ አመጣዋለሁ። ለአፌ ይቅርታ ይህን ለምልበት፣ ኢየሱስ እንደኔ ሽንት ቤት ገብቶ ይጸዳዳ ነበር፣ ካካ ያደረግ ነበረ ብሏል። ይሄ ኦሳማ ይባላል ከተጠየቀ ይሄኛውም ሰውዬ መጠየቅ አለበት። ኢየሱስ ጌይ ነው ከንፈር ይሳሳም ነበረ ብሏል። ቪዲዮ ማምጣት ይችላሉ። አምጣ ውሸተን ነው የምትሉኝ ሰዎች ካላችሁ በስነስርዓት ቪዲዮ አመጣላችሁና መጠየቅ ካለባቸው እነዚህ ሰዎችም እንዲጠየቁ አድርጉ እንጂ እፎይ ላይ ብቻ ጣት መጠቆም ትክክል አይደለም። እፎይ ከመምጣቱ በፊት እፎይ ትክክል ነው እየሰራው ያለው እያልኳቸው አይደለም። እፎይ ከመምጣቱ በፊት እነዚህን ሰዎች ተዉ ልትሏቸው ይገባ ነበር። ተዉ ነገኛንም ታስደፍሩናላችሁ፣ ነገኛንም ታስጠቁናላችሁ። አይመለከታችሁም ወይ? ደግሞ የምታስተምሩበት መንገድ በጣም በስነስርዓት ይሁን ሰዎችን በሚስብ መልኩ ይሁን ብላችሁ መናገር ነበረባችሁ። እነሱን ሳትናገሩ አሁን እፎይ ላይ ብቻ ጣት መጠቆም ልክ አይደለም። እፎይ ላይ ብቻ ካልተያዘ የሆነ ነገር ካልተደረገ ፍርድ ካልተሰጠው ብሎ ማለት ልክ አይደለም። እፎይ ፍርድ የሚሰጠው ከሆነ እነዚህ ሰዎችም ፍርድ ሊሰጣቸው ይገባል። ኢየሱስ ላይ ሙድ ሲይዙ ሲመጻደቁ ኢየሱስን እኮ ነው አይገርማቸው ምናምን የሚል አንድ ኡስታዝ ተብዬ የሆነ ሰው በዚህ ልክ የወረደ ንግግር ሲናገር ጸጥ ብላችሁ አልፋችሁ፣ አሁን እፎይ ላይ ጣት መጠቆም ልክ አይደለም።